የጉቺን ፍጥነት ለማውራት እኮ አንቺ እኛ ላይ ፈጠንሽ እኮ ምንም አልገባንም። በደንብ ቀስ ብለሽ አስረጅን እንጂ እንጫወት። ጌም እኔ ጌም ትንገረን፣ ተቀበይ ችግር ጥለሽብን። ጌም ጌም ትላለች እሷ ጌም ትጫወታለች፣ እኛ ሰውየው ሲያለቅስ ቁጭ ብሎ እያየን። አንቺ ጌሚሽን ታባረሪያለሽ ማለት ሲያለቅስ እዳይ ቦዬ ታብታባርጉ ባስ ጂጂ ሚዩት ላደረግሽ ነው አሁን እንደዚህ አይነት ወሬ የሚሰማበት ጌም ከጉጭ ጋር ስታወሪ ተጥለሽ ከኔ ጋር የማታወሪበት ምክንያት ምንድን ነው አለኝ። አላወራሁም። ከጉጭ ጋር ስታወሪ አልነበረም እንደ አሁን እኔ ምንም አላውራም። እኔ ጌም እኔ ቲክቶክ ላይ ሲሆን ብርሽ መ ወሬውንም እኛን አዳምጪ መድኃኒዓለምን አዳምጪ። ሁና ተነስተውብኛል ጉቺ። እኔ ም ማን አባቱ ነው የሚነሳብሽ? አዳምጪ፣ ሰውየው ጥሩ ሰው ነው፣ ይወድሻል። ማን ነው ሰውየው? አንተ ደግሞ ዝም በል። እዳ እኛል ክሳ እኔ እኮ ከወሬ ርቅ ያለ ረኩሽ በይኝ። እንደ አንተ እዚህ ለሶስት ሺህ ሰው አላሳልፍ አላስወጣልም ሰውውጭ እኔ ከአንቺ ጋር ነኝ ምን ሆነሻል ብታጠፊ የሚሰጥሽ የለም ስሚ ስማ ሴት ሳትኝ እኮ ኦልሬዲ የሀገሬ ልጆች አሳልፈው ሰጥተውኛል። ነው ከአንቺ ጋር ስለተጣሉ ምናልባት እንትን ሊሉሽ ይሆናል እንጂ እንጂ ፍቅር አሁን ሰው ፍቅር ፎንቃ ይዞታል። በቃ ፎንቃ። አንዳንድ ሰው እየጮኸ ይገልጻል። አንዳንድ ሰው እየተቆጣ ሌባ አለሽ ይላል እኮ ፎንቃ ነዋ። ተባሯላ አባሯለች። ገባ አልፈልግም ብላ አባሯለች። ገንዘቡን አዳምጥ

ስራ ላይ ጂጂ፣ ስሚኝ። ይኸውልሽ እንደዛ አይደለም የውልሽ እሱ የተረዳዋል። ይሄ ከስር ሆይ ሆይ፣ አሁን ሰው በመሀል ኤግል በመሃል ገብቶ ይሄ የተፈጠረው ነገር አለ አለ። ምን መሰለሽ በመሀል ሂድበት፣ ሂድበት የሚለው ሰው አለ። ብቻውን አደለም። እናቴ ትሙት ነው የምልሽ እኔ ጂጂ ሬስፔክት አድርጌ ሰፖርት አድርጎኝ የሚያውቅ ሰው ነው። ብዙ ሰፖርት አድርጎ ጋይስ እኮ በኮሜንት ንገሩ ምንድን ነው በኮሜንት ንገሩ። ግን ያንን እየዞረ ማውራት አለበት ወይ ጂጂ? ያን እየዞረ በዚህ ወይ ነው ወይ። የሰው ልጅ እኮ ላይስ ማማ ይችላል። በቃ ላይክ ማይሆን ነገር ስታይ በቃ አይደለም። ስለዚህ ብልጡኛ አንቺ ደግሞ ብልጡ እኔ አይምሮ ለጊፍት ብዬ እንትን አለ እኔ ለጊፍት ጊፍት ብዬ እንትን ብል ኖሮ ማለት ነው። ማንም አንዷም ሰው ጊፍት አታገኘው ነበር ቲክቶክ ላይ። የምሬን ነው የምልሽ፣ እመቤቴን ነው የምልሽ። ኢቨን ታዩ ጂጂ ታዩ። ሌላውን ነገር ትተሽ ሁሉን ነገር እንኳን አብቅቶ አሁን ከዚህ ሁላ ከዩ ለቀን በፊት እኔ ላይቭ በቪዲዮ ብዬ ተጫወትኩኝ በፌክ አካውንት ዲቦራ ዮሀንስ ብሎ አካውንት፣ የሱ አካውንት ነው። ሀያ ሶስት ሌቭል ሀያ ሶስት ሌቭል ገባ። ሰፖርት እያደረገኝ አፈቅረሃሉ ይላል፣ ትራንስሌት አድርጎት ነው እና በዚህ አካውንት ይሄ ሁላ ነገር ከሆነ ጂጂ የኔን ስም በዚህ መጠን ማጥፋት ለምን ያስፈልግ? ሆንቀና እና ነው ነው ነው ዲስሪስፔክት እየተደረግኩኝ እኔ ብዙ ነገር እየተባልኩኝ ብዙ ነገር ጂጂ ብዙ ነገር ጊፍት ይሰጠናል። ገና ለገና ጊፍት ይሰጠናል ተብዬ ራሱ ብዙ ነገር ተሰልቤያለሁ። ጂጂ እኔ የሚሰማኝ የለም። እኔ ደጋፊ የለኝም። የእኛ ሰዎች ለወንድ ነው የሚያግዙት። አንቺ ሴት ልጅ መብት የለሽም፣ እመኝ የለሽም። እኔ እሱን ከምታእ የመጨረሻ ነገር እናትሽ ትሞታለች የመጨረሻ ስለማይሆን ነው። በጣም ዲስሪስፔክት አድርጎኛል። በጣም ብዙ ነገር ብዙ እርቀት ሄዷል። በዚህ መንገድ ደግሞ እንደዛ ከሆነ እሱ ደግሞ የሚለው የእናቴን ዐይን አያሳየኝ ነው፣ ሀገሬ ሰላም አያስገባኝ፣ ደሜን ያፍሰው። እኔ እየሱን ስም ፈልጌ አይደለም። ማነው ሰው እየሰደበኝ ምን ይጠፋል መሰለሽ? አጌነስ ትስጫወት፣ ሌባ ናት፣ ትዘርፋቸዋለች። አባቴ ሙት በውስጥ እየጻፈ እየሰደበኝ፣ ጂጂ እየሰደበኝ። ምን አባቱ ያመጣል? የት ነው የሚኖረው እንከሷልና ዓለም አቀፍ ኮ ኢንተርናሽናል ኮሏል። ምን አባቱ ሊያመጣሉ ማን ሰጣሉ ሲጀመር፣ የት ነው የሚኖረው? የት ነው የሚኖረው? አሜሪካ ነው የሚኖረው። ወንድሞቹ ኳል እኮ፣ ኢትዮጵያ እኮ ጠበቃዎች እኮ አሉ። እኔ ከሞትኩ፣ አንዱ ሁለት ድምፅ ከጠፋባችሁ እንግዲህ ድምፁ ነኝ። ለነገሩ ብሞትም እናንተ ድምፅ አናጣቸው። እንደ ምንድነው ነገር? የእሱን የሆነ ነገር ኦፊሻል እንዳታወጪ መያዝሽ ዶክመንት አድርገሽ መያዝሽ ራሱ ተብሎ የአንቺ ሀገር ሕግ ዶክመንት ጂጂ በቃ እንደሱ ካለ ምንም ነገር አለበት እያለ ነው አሉ። ደግሞ ያስገድልሻል እንዳለም ይዛትብኝ። ወይኔ በውስጥ ብዬሽ አላለም አላለም ሊያስገድልሽ እንዳ- ሊያስገድልሽ አላለም አላለም አላለም አላለም። አንቺ ደግሞ የእኛን ሰዎች አንቺ እሱ ጋር ሄዱና የእኛን ወሬ አትስሚ። ነገሩን ማብረድ የምትችይው አንቺ ነሽ። ማስገደል ማስገደል የሚባለውን ነገር አላለም። እንደዚህ ፍለ እኔ አዳምጠው ነበር። አላለም፣ ግን ውስጥ የሚያባብሱት ሰዎች እንዳሉ ተናገረ። ለእሷ እንደዚህ ይሏታል፣ ለእኔ ይመጡና ያዘው ዶክሜንቷን እሱ ያለው ታስፈራረኛለች። ዶክሜንትን እናወጣለን አንቺን እኔ ምንም ጂጂ ማንም ምንም አያልም ብለሽ ከሆነ ተጠንቀቂ። ህግ ዛሬ ሆድሽ ውስጥ ነው መንቅሮ የሚያውጣው ቴክኖሎጂ። ተጠንቀቂ ነው ያሉሽ፣ ተጠንቀቂ። በቃ እኔ ወሬም ንግግርም የለኝም ጂጂ። የፈለገ ነገር ቢሆን አሳልፎ አይሰጥሽም። ገብቶሻል። ለሱ ፊት መስጠት የለብንምበዛሰ የለም። አርፎ ይቀመጥ። ህግ ያለበት ሀገር ነው ያለነው። ለምን የሚነካሽ በቃ አልፈልግም። ካሽ መብትሽ ነው። አልፈልግም ነው እኔ እንዲያውም፣ እንደዚህ እንደጠረከርሽ አላወኩም። ግን ምትፈልጊ ከሆነ ጥሩ ሰው ነው የወድሻ። ማትፈልጊ ከሆነ ደግሞ ታዩ በቃ፣ አንቺም ራስሽን እንትን ውስጥ አታስገብ። ጂጂ እኔ በቃ ነገር የመጨረሻ ንግግር ነው አለ እንደዛ። በቃ የመጨረሻ ንግግር ተናልልሽ። ጂጂ ስሙንም ማንሳት አልፈልግም እኔ። የሚወዱ ሰዎች አለ ሲናገር እራሱ ተደርበው እንዳይናገሩልኝ በቃ አልፈልግም ጂጂ አልፈልግም ጸብም አልፈልግም አይሴ ላ ዋር ን ላ ን ፒስ ኒ በቃ እዛው ይሁንልኝ። አለ እኮ እንትና እዮዳብ አልፈልግም ብላለች እሷ፣ ተዋት ሲለው ጊዜ፣ ይኸውልሽ እዮዳብ ከዚህ በፊት ጽፎልኛል ላስታርቃችሁ ሲለው ‹‹አልፈልግም ብሎታል። አትፈልግም። አንቺ እኮ አታዳምጪም። እሱ እንዳው ምስታም አትፈልግም ስትለው ሲላት ሲል ምን እንዳለ ታውቂያለሽ? በውስጥ በኩል ሌላ ናት። በውስጥ በኩል ሁለት ሆነው ደውለውልኝ ነበር። አንቺ እኔማ በእናትሽ ቤት እኔ እኔስ በልቼ ነው በልታለች ተብሏል። እንግዲህ ደርሶኛል። እግዚአብሔር ይመስገን። እግዚአብሔር እንኳን ሁሉም ለምን አልበላም? እበላለሁ። እኔ ቤታ ናት የምታሳዝነኝ፣ ሳትበላ አንድ አንበሳ ነው ምናምን ነው እኮ የሰጣት ሳትበላ ሳይሰጣት እንዴት የምዳርጎ ከኔ ጋ አብሮ ለምን አያይዞ ስለ እሷ ስም እንደሚያነሳ እኔም ደግሞ ጭራሽ ቤታ የዲቦራ የቤታ ምንትናት ኮንትሮል የምታረጋት ናት። ኮንትሮል ኮንትሮል ኮንትሮል እኔ እኮ ጂጂ እኮ ናት። ጂጂ በቃ ተይ ስላት ታወራለች፣ ታስወራኛለች። እኔም ደግሞ አላርፍም አወራለሁ። እዛም በቃ እዚህም በቃ ወረኞች እናንተ ነው ትሄዳችሁ። የተሳደባችሁ ሰውዬውን ዝም እላለሁ ከአሁኑ ሰዓትና ደቂቃ አንስቼ አንድ ሰው መጥቶ እዚህ አይደለም ዝም የምትዩ ቤትሽ ቁጭ ስቲ ብሎ እሱ መጥቶ የሚሰጥሽ ጊፍት የሚሰጥበትን በፌክ መጥቶ የሚሰጥበትን አካውንት እኔ ኩኩሩ ኢትዮጵያ አዳምጪ፣ የትኛዋም ሴት አታረግም። ጊፍት እየመጣ የሚሰጥበትን አካውንት አንድ ብለሽ ነጥብ ያዥ፣ በስሜ ከፍቶ ፕሮፋይል አድርጎ እሱም በይ ትክክለኛ አካውንቱን በይ ሶስት ነው አራት አካውንት ብሎ